በህማማት ሰሞን ያሉት እለታት እያንዳንዳቸው ስያሜ አላቸው። እንግዲህ የሆሳና በዓል ከተከበረ በኋላ ጠዋት ላይ ሁሉ ስርዓት ተፈጽሞ በህብረት የሚደረገው ፍትሃት ሁሉ ተከናውኖ ሰሮተ ህዝብ ከሆነ በኋላ ከተለያየን በኋላ ማለት ነው ወዲያውኑ የዕለተ ህማማት ስርዓት ይቀጥላል ማለት ነው። ምክንያቱም ቡራኬ የለም፣ መስቀል መሳለም የለም፣ ከዛ በኋላ ከበሮ መምታት የለም። በቀጥታ ይቀጥላል ማለት ነው። ከዛ ከሌሊቱ ጀምሮ ምንባባቱ ሁሉ በተለይ በግብረ ህማማት ላይ ተቀምጦ እንደምናገኘው አገልግሎቱ በዛው ይቀጥላል ማለት ነው። ሰኞ እንግዲህ ቃሉ ሰኑይ ከሚለው ግስ የወጣ ነው። የእሁድ ማግስት ነው፣ ሁለተኛ ቀን ነው። ሰኞ በፍጥረት አቆጣጠር ሁለተኛ ቀን ነው። እሁድ የመጀመሪያ ቀን ነው፣ ሰኞ ሁለተኛ ቀን ነው። ሰኞ ስንል የመጋቢቷን ሰኞ፣ ጥንት ክርስቶስ ሲሰቀል የነበረችዋ ሰኞ፣ መጋቢት ሃያ ሦስት ቀን ነው ምትሆነው ማለት ነው። ይሄ ዕለት አይሁድ በክርስቶስ ላይ ምክራቸውን የጀመሩበት ዕለት ነው። እንግዲህ የሆሳዕና ዕለት ያ ሁሉ ትርምስ እንደተደረገ በነሱ በነሱ ህይወት ውስጥ ማለት ነው፣ በጣም የሚገርም ነገር እንደተደረገ እና ቤተ መቅደስ ውስጥ ገብቶ ሻጮቹን፣ ለዋጮቹን ገስጾ ጅራፍ ገምዶ ገበታቸውን ገልብጦ ቤቴ የጸሎት ቤት ናት ብሎ በኃይል በስልጣን ተናግሮ አሳልፈዋል እና ይሄ አንገብግቧቸዋል። በጣም ተመሳሽተዋል። ስለዚህ ወዲያውኑ በማግስቱ ስብሰባ ነው የጀመሩት። እንዴት አድርገን እናስወግደው? ለወቱ ሰባት ይሄ ሰው ብዙ ሰው ተከተለው፣ ስለዚህ ከተማ ዓለሙ በሙሉ እየጠፋ ነው። እንዴት አድርገን እናስወግደው የሚለውን ምክር የጀመሩት ሰኞ ነው። ሰኞ በተለየ መልኩ በቅድስት ቤተክርስቲያን የምስጋና ስርዓት ማለት ነው አንጽሖተ ቤተ መቅደስ የሚታሰብበት ነው። ቤተ መቅደሱን ያጸዳበት፣ ወደ ቤተ መቅደስ ገባ፣ ቤተ መቅደሱን አጸዳ፣ ቤተ የጸሎት ቤትናት አለ ይሄ የሚታሰብበት ነው። መርገመ በለስም ትባላለች። ጌታችን ከሆሳና ዕለት በኋላ ወደ ቢታንያ ሄዶ ያድርና ከዛ ከቢታንያ ሲወጣ ነው ያችን በለስ የተመለከተው። በመንገድ ላይ ሲያልፍ አንዲት የበለስ ዛፍ ተመለከተ ይላል። ከዛ ወደዛች የበለስ ዛፍ ቀረበ ለመመገብ ባሰበ ጊዜ ግን ፍሬ አላገኝባትም ይላል። ስለዚህ ለዘላለም ከቅጠል ብቻ በቀር ፍሬ ስላልነበረባት ለዘላለም ፍሬ አይገኝብሽ ብሎ ረገማት ይላል። ይህንን ቃል በቃል በመጽሐፍ ቅዱስ ተጽፎ እናነበዋለን። በተለይ በማርቆስ ወንጌል ምዕራፍ 11 ከቁጥር 11 ጀምሮ እስከ ቁጥር 13 ድረስ ስታነቡ እንደዚህ ይላል፣ ኢየሱስም ወደ ኢየሩሳሌም ወደ መቅደስ ገባ። ዞር ብሎም ሁሉን ከተመለከተ በኋላ ጊዜው መሽቶ ስለነበረ ከ12ቱ ጋር ወደ ቢታንያ ወጣ። ልክ ከወሳነ በኋላ ወደ ቢታንያ ሄደው ከዛ በቢታንያ አድሮ ሲመለስ በማግስቱም ይላል ሰኞ ማለት ነው። የእሑድ ማግስት ነች ሰኞ። በማግስቱም ከቢታንያ ሲወጣ ተራበ። ቅጠልም ያለባት በለስ ከሩቅ አይቶ ምናልባት አንዳች ያገኝባት እንደሆን ብሎ መጣ። ነገር ግን የበለስ ወራት አልነበረም እና መጥቶ ከቅጠል በቀር ምንም አላገኝባትም። መልሶም ከአሁን ጀምሮ ለዘላለም ምንም ከአንቺ ፍሬ አይገኝ፣ ማንም ከአንቺ ፍሬ አይብላ አላት። ደቀ መዛሙርቱም ሰሙ ይላል። ያች በለስ ወዲያውኑ ደረቀች ይላል። ይሄንን በንባብ ይሄንን በዜማ በጸሎት ቤተክርስቲያናችን ታስበዋለች፣ በመውደቅ በመነሳት ይሄንን በማንበብ በመተርጎም በማመስጠር ምዕመናን በዚህ ዕለት ምን ማድረግ እንዳለባቸው ሊቃውንት እያስተማሩ ይህንን ዕለት እናስበዋለን ማለት ነው። የሚገርመው በለሱ ምሳሌነቱ ሶስት ምሳሌነት ወይም ምሳሌዎች አሉት። በለሱ የመጀመሪያው የቤተ እስራኤል ምሳሌ የቤተ እስራኤል ምሳሌ ናት በለስ ማለት ነው። ቤተ እስራኤል ተጠግቶ ሲያያቸው የአብርሃም ዘር ከመባል በስተቀር ሃይማኖትና ምግባር አልነበረባቸውም ፍሬ አልባ ነበሩ ማለት ነው። አብርሃም የአብርሃም ዘር ከመባል በስተቀር የነበራቸው የፍሬ ሃይማኖት ወይም የሚገለጽ ምግባር አልነበረባቸውም አዘነ ይላል። ሁለተኛ በለስ የተባለችው ኦሪት ናት። ወደ ኦሪትም ተጠጋ። ኦሪት ፍሬ አልነበረባትም ማለት አማናዊት ድህነት ወይም እውነተኛ ድህነት አልተገኘባትም። የስጋ በረከትን ታሰጥ ነበረ፣ ጊዜያዊ ድህነትን ታሰጥ ነበረ። የነፍስ በረከትና ፍጹም የሆነ የነፍስ ድህነት ግን አታሰጥም ነበር። ፍሬ አልባ የተባለችው በለሷ በዚህ ምክንያት ነው። ከኦሪት ጋር ስናገናኘት ማለት ነው። ሶስተኛውና የመጨረሻው በለስ የተባለችው ኃጢአት ናት። በለስ ቅጠሏ ሰፊ ነው። ኃጢአትን በዚህ ዓለም ላይ ሰፍና ነበር። በመላው በአዳም ኃጢአት የማይጠየቅ አካል አልነበረም። በዚህ ዓለም ላይ ኃጢአትን ሰፍና አገኛት ማለት ነው። ወደ በለስ ተጠጋ ማለት በለስ በኃጢአት ከተመሰለች ክርስቶስ ወደ ኃጢአት ተጠጋ ማለት ምን ማለት ነው? ወደ ሀጣን ወደ መጸባን ወደ ቀራጮቹ ተጠግቶ ሳይንቃቸው ማስተማሩን ለመግለጽ ነው። ተጠግቶ ተመለከታት፣ በዓለም ላይ ሰፍና አገኛት። ከዛ በኋላስ ረገማት። ለዘላለም ከአንቺ ፍሬ አይገኝብሻላት ይላል። ከዚህ በኋላ በአንቺ የሚያዝ የሚኮነን አይኑር ሲላት ነው እንዲህ ኃጢአት እንሰራለን አደለ ወይ አዎ ግን በኃጢአት ተኮንነን አንቀርም በንስሐ ኃጢአትን ማስወገድ እንችላለን ማለት ነው በኦሪቱ ቢሆን ግን በኃጢአት እንደተያዘን ቆይተን ወደ ሲኦል ነበር የምንወርደው ስለዚህ አቅም የላትም ከሥሯ ተነቅላ ደረቀች ይላል እና ኃጢአት በእኛ ላይ ሥልጣን የላትም በንስሐ እናስወግዳታለን ማለት ነው አንድም በለስ ቅጠሎም ፍሬዋ ያማረ ነው ሲበሉት ይጣፍጣል እየቆየ ሲሄድ ግን ይመራል ኃጢአትም በሰራናት ጊዜ ለጊዜው ስጋን ታስደስታለች፣ እየቆየን ስንሄድ ግን እንድንጸጸት ታደርገናለች፣ ትመረናለች። ስለዚህ የኃጢአት ምሳሌ የሆነችው በዚህ ምክንያት ነው ማለት ነው። ሊቃውንቱም በአንጻረ በለስ ረግማ ለኃጢአት በበለስ አንጻር ኃጢአትን ረገማት። ለዘላለም ፍሬ ያገኝብሽ አላት፣ ለዘላለም በአንቺ ምክንያት የሚያዝ አይኑር አላት ማለት ነው። ስለዚህ ይህንን ቀን ቤተክርስቲያናችን ታስበዋለች። በሰሞነ ህማማቱ ውስጥ ካሉት ዕለታት አንዱ ሰኞ ነው።